የታገዱ የማህፀን ቱቦዎች እና መሃንነት መዋኬግ ፋዋፒያ ኪያሜስ ኤንድ ኢንፌርቲሊቲ የተዘጋ የማህፀን ቱቦ መሀንነት ሊያስከትል ይችላል? የተዘጉ የማህፀን ቱቦዎች በሴቶች መሀንነት ውስጥ ካሉት ወሳኝ ምክንያቶች አንዱ ናቸው። ከ25-30 በመቶ የሴቶች መሀንነት መንስኤ የሆነው የታገደው የማህፀን ቱቦ ነው። የማህፀን ቱቦዎች መዘጋታቸው ምክንያት ምንድን ነው? ከዳሌው ኢንፌክሽን፣ ፍንጥቅ አፓንዲክስ፣ በግብረ ሥጋ ግንኙነት የሚተላለፉ በሽታዎች፣ እንደ ጨብጥ ወይም ክላሚዲያ፣ ኢንዶሜሪዮሲስ እና የሆድ ቀዶ ጥገና ታሪክ። የተዘጉ የማህፀን ቱቦዎች ምልክቶች ምንድ ናቸው? የመጸነስ ችግር፣ የሆድ ህመም እና መሃንነት። የተዘጉ ቱቦዎች የመውለድ ችሎታን እንዴት ይጎዳሉ? የወንድ የዘር ፍሬ ወደ እንቁላል መድረስ በማይችልበት ቦታ ማዳበሪያ ታግዷል። የተዳቀለ እንቁላል ለመትከል ወደ ማህፀን መሄድ በማይችልበት ቦታ የመትከል ችግር። ኤክቶፒክ ፕሬግናንሲ አደጋ የተዳቀለ እንቁላል በተዘጋው ቱቦ ውስጥ ሊተከል የሚችልበት አደጋ ወደ አስጊ ኤክቶፒክ እርግዝና የሚወስድ ነው። የታገዱ የማህፀን ቱቦዎች እና መሃንነት ምርመራ የተዘጉ የማህፀን ቱቦዎችን ለመለየት ቁልፍ ሙከራዎች ይመከራሉ። የኤክስሬይ ምርመራ ኤችኤስጂ፣ የአልትራሳውንድ ምርመራ፣ ሶኖሂስትሮግራም በመባል ይታወቃል። ማሳሰቢያ፣ መድኃኒት እና ሌሎች ህክምናዎች የማይሰሩ ከሆነ ዶክተሩ በማህፀን ቱቦ ውስጥ ያለውን ችግር ለመለየት የላፓሮስኮፒ በመባል የሚታወቀውን የኪሆል ቀዶ ጥገናን ሊመክር ይችላል። የታገዱ የማህፀን ቱቦዎች እና መሃንነት አይቪኤፍ ማዳበሪያ በቤተ ሙከራ ውስጥ እንዲፈጠር እና ፅንሱ በማህፀን ውስጥ እንዲቀመጥ ለማድረግ የታገዱ ቱቦዎችን ለማስወገድ ወይም ለመጠገን ላፓሮስኮፒክ ወይም ሃይስትሮስኮፒክ ቀዶ ጥገና የታሰሩ ቱቦዎችን በቀዶ ጥገና ለማገናኘት ቱባል ሊጋሽን መቀልበስ። የትኛውን ዶክተር ማማከር ነው? በኢትዮጵያ ምርጥ የወሊድ ሆስፒታል አማክር። የመራቢያ ኢንዶክሪኖሎጂስት ወይም የወሊድ ስፔሻሊስትን በአዲስ አበባ የወሊድ ክሊኒኮች ለግል ብጁ ህክምናና መካንነት ያገኙ። ቴሪካና ላይክ ሼር ኮመንት ለበለጠ አስደሳች ቪዲዮዎች የዩቲዩብ ቻናላችንን ይመዝገቡ።